ማርበርግ ሐዋሳ ገብቷል፣ እውነት ነው ወይ ሲል ይጠይቃል አድማጫችን። የጤና ሚኒስትርን ዘገባ ቅድም ነገር ናቸው። በዛ ዘገባ ውስጥ በሐዋሳ ከተማ የማርበርግ ቫይረስ የተያዘ ሰው መገኘቱ ጤና ሚኒስትር መናገሩን ተዘግቧል። እና ከዛ አንጻር ጉዳዩ አሁኑ ሊባል የሚችለው አሁነው ሊባል የሚችለው በግለሰቡ በጅንካ ከሚገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ ነበረው እና ወደ አካባቢው ተጉዞ ወደ አዋሳ የተመለሰም ሰው ነው ተብሏል እና ጤና ሚኒስቴር እንዳለው ከሆነ በትክክልም አዋሳ አዎ ገብቷል። አዎ፣ ያ ማለት ደግሞ ጥንቃቄያችንን ቀደም ማድረግ ግድ ይላል። ንክኪን ነው አይደለም፣ አይፈልግም። ንክኪን አይፈልግም። በማርበርግ ቫይረስ ሕይወቱ ያለፈ ሰው ሲገንዝም ራሱ ጥንቃቄ ይፈልጋል። ምክንያቱ ያለ ጓንት ከሆነ ጉዳዩ የተከናወነው ወደ ገናዡ ወይም ደግሞ አስክሬኑ ወደ ነካውም ሰው ቫይረሱ የመተላለፍ እድል አለው። እንግዲህ የሕክምና ሰዎች እንደሚናገሩት በጣም ጥንቃቄ ይፈልጋል በጣም በጣም ጥንቃቄ ይፈልጋል። ከዚህ አንጻር በተለይ ንክኬ የነበራቸው ከመጀመሪያው ታማሚዎቻችን ጋር እና ከመጀመሪያ ሪፖርት ካደረግናቸው ኬዞች አሁንም ያሉት ኬዞች መካከል ንክኬ የነበራቸው ሰዎች ከቦታ ቦታ ንክ እንቅስቃሴ የነበራቸው ሆስፒታሎች ላይ ደርሰው የነበሩ እነዚህም በሙሉ ቅኝት አድርገን ቅድም የቆጠርናቸው የንክኪዎች የለይቶ ማቆያ ስራዎቻችን ውስጥ ከነበሩት ውስጥ በባለፈውን ባሳወቅ ነው መሰረት በተለይ በሐዋሳ ከተማ ላይ የነበረ የንክኪ ከነበራቸው ሰዎች ውስጥ ነው ዛሬ አንድ ኮንቨርሽን ወይም ደግሞ ፖዚቲቭ ሬት ያለን ማለት ነው። ከዛው ከጅንካ ከተማ ተመላሽ የነበረ ሰው ማለት ነው። ስለዚህ አንድ ፖዘቲቭ በዛ ከተማ አለን። አሁንም ከዚሁ ንክኪ ጋር የተያያዘ እና በዛው ሬት ውስጥ የምናውቃቸው ሰዎች ሲሆኑ አሁንም ቢሆን ከቦታ ቦታ ያሉ በፊት የነበሩ እንቅስቃሴዎችን በመለየት ከታማሚዎች ጋር ቀጥታ ንክክ የነበራቸውን ሰዎች የመጀመሪያው መድኃኒቶችን የመስጠት የመለየት፣ ከሌሎች ደግሞ ተጋላጭነታቸው እንዲቀንስ ህብረተሰቡ እስከዛሬ እያደረገልን እንደነበረው ተባባሪነቱን በመቀጠል የመከላከል ስራችንን አጠንክረን እንድንሰራ በዚሁ አጋጣሚ መግለጽ እፈልጋለሁ። በሐዋሳ ተገኘ። በማርበርግ ቫይረስ በሐዋሳ አንድ ተጠቂ ተገኘ። የጤና ሚኒስቴር ባወጣው መግለጫ መሰረት በሐዋሳ ከተማ በማርበርግ ቫይረስ የተያዘ አዲስ ሰው መገኘቱ ተነግሯል። ግለሰቡ ቀደም ሲል በጂንካ ከተማ ከተገኘው የመጀመሪያው የቫይረስ ተጠቂ ጋር ንክኬ የነበረው ሲሆን ወደ አካባቢው ተጉዞ ወደ ሐዋሳ የተመለሰ እንደሆነም ተብራርቷል። መረጃው ይፋ የሆነው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ እየተሰሩ ስላሉ ስራዎች ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። የጤና ሚኒስቴሯ ዶክተር መቅደስ ዳባ የቫይረሱ ስርጭትን ለመቆጣጠር እየተደረጉ ያሉ ጥረቶችን ገልጸዋል። የተደረገው የላብራቶሪ ምርመራ 73 በለይቶ ማቆያ ውስጥ ላሉ ሰዎች በየዕለቱ ምርመራ እንደሚደረግም ተገልጿል። ቫይረሱ የተጠቁ ሰዎች አስራ አንድ ከእነዚህም ውስጥ አምስቱ ሰዎች በሕክምና ላይ ናቸው። ሕይወታቸው ያለፉ ስድስት ሰዎች ደርሰዋል። በሕክምና ላይ ያሉ ሰዎች አምስቱ በጸረ ህዋስ መድኃኒት ምክንያት የማገገም ሂደት ላይ ናቸው። በጽኑ ህሙማን ክፍል ውስጥ ደግሞ አንድ ሰው ሲኖር አስፈላጊው ክትትል እየተደረገለትም ነው ተብሏል። በሌሎች ሀገራት ለውጥ ያመጣው ዶሚ ዲስፔር የተባለ ጸረ ህዋስ መድኃኒት ወደ ሀገር ውስጥ ገብቷል። መድኃኒቱ ለአስራ ስድስት የሕክምና ባለሙያዎችና በሕክምና ላይ ላሉ አምስት የቫይረሱ ተጠቂዎች ተሰጥቷል። ዶክተር መቅደስ እንዳስረዱት መድኃኒቱ ለውጥ እያመጣ መሆኑንና በሕክምና ላይ ያሉ አምስት ተጠቂዎችም የማገገም ሂደት ላይ መሆናቸውን አስረድተዋል። ህብረተሰቡ ጥንቃቄ እንዲያደርግና የጤና ባለሙያዎችም መመሪያውን እንዲከተሉ ጥሪ አቅርበዋል። እኛም ተጨንቀናል። ይህ በጣም አደገኛና ገዳይ የሆነ ቫይረስ ምንም አይነት ክትባትም ሆነ መድኃኒት የለውም። እንደምታዩት ቫይረሱ መድኃኒት አለው ወይ? በምንስ ይጠፋል? ጨነቀን እኮ ዶክተር፣ የሚል ጥያቄ ጠይቃለሁ። በእርግጥ እኛም ተጨንቀናል። ስለዚህ ጉዳይ መረጃዎችን ከመስጠት በፊት ይህ ቪዲዮ በጣም ወሳኝ ስለሆነ ለብዙ ሰዎች ተደራሽ እንዲሆን ላይ ሼር እና ኮፒ ሊንክ በማድረግ ጀምሩ። በአሁኑ ሰዓት በሀገራችን ኢትዮጵያ የተከሰተው ሄሞሬጂክ ፊቨር የተባለው በሽታ መነሻው ማርበርግ ቫይረስ ቫይረስ መሆኑ ታውቋል። ታዲያ ይህ ቫይረስ በንክኪ በፍጥነት ሊዛመት የሚችል ቫይረስ ሲሆን ጠጣር ነገሮች ላይ ለሳምንታት ረዘም ላለ ጊዜ የመቆየት አቅም አለው። ይህ ቫይረስ በቀጥታ የተለያዩ የሰውነት ክፍሎችን የማጥቃትና የመጉዳት አቅም ሲኖረው በተለይ ደግሞ ጣፊያን፣ ጉበትን፣ ኩላሊትን፣ ፓንክሪያስን እና ሌሎች የሰውነት ክፍሎች ላይ በቀጥታ ጉዳት በማድረስ ስራቸው እንዲስተጓጎል በማድረግ እና እንዲሁም ደግሞ በተለያዩ የሰውነት ክፍሎች ላይ ደም እንዲፈስ በማድረግ የሰው ሕይወት እንዲያልፍ እንደ ምክንያት ይሆናል። በአፍሪካ ሀገሮች ላይ በተለያየ ጊዜያት የተነሳ ሲሆን በዚህ ዓመት ደግሞ በሀገራችን ኢትዮጵያ እንደተከሰተ መረጃዎች ያሳያል። የዚህን ቫይረስ የመግደል አቅሙን ወይም ደግሞ ፋታሊቲ ሬቱን በምናይበት ጊዜ እንደ ዓለም ጤና ድርጅት መረጃ ከሆነ በአማካይ 50 ፐርሰንት የሚሆኑ በዚህ በሽታ የተያዙ ሰዎች ሞት እድል አላቸው። ያም ማለት አስር ሰዎች በዚህ በሽታ ቢያሉ አምስቱ ሰዎች የመሞት እድል አላቸው ማለት ነው። በአጠቃላይ ፋታሊትሬቱን ሬቱን ወይ ደግሞ የመግደል አቅሙን ስናየው ከ24 ፐርሰንት እስከ 88 ፐርሰንት የሚሆን የመግደል አቅም አለው። ይህ መረጃ እንግዲህ የዓለም ጤና ድርጅት መረጃ ነው። ማርበርቅ ቫይረስን እነኝህን ነገሮች ብታደርጉ በቀላሉ መከላከልና መቆጣጠር እንችላለን። እጃችንን በየጊዜው በሳሙና እንታጠብ። ሳሙናና ውሃ ከሌለ አልኮል ቤስ የሆኑ ሳኒታይዘሮች መጠቀም ይቻላል። በተለይ አልኮል ቤስ የሆኑ ሳኒታይዘሮችን የምንጠቀም ከሆነ የአልኮል መጠኑ ከ70 ፐርሰንት በላይ ሊሆን ይመከራል። አካባቢዎችንን ንጹህና ጽዱ እናድርግ። ምልክቶቹ ከታዩ በአፋጣኝ ወደ ሕክምና ቦታ በመሄድ ስር የሰደደ ችግር ሳይፈጠር በቶሎ የሕክምና እገዛዎችን ማግኘት ይቻላል። ፈጣሪ ከዚህ አደገኛ በሽታ እኛንም ሀገራችንንም ይጠብቃል። በማርበርግ ቫይረስ የተያዘ ሰው ሀዋሳ ከተማ መገኘቱን የጤና ሚኒስትር አስታውቋል። የጤና ሚኒስትርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማርበርግ ቫይረስ በሽታን በተመለከተ ወቅታዊ መረጃን ያካተተ ጋዜጣዊ መግለጫ በዛሬው እለት ሰጥተዋል። ሐዋሳ ቫይረሱ የተገኘበት ግለሰብ በጂንካ ከተገኘው የመጀመሪያዊ ማርበርግ ቫይረስ ተጠቂ ጋ ንክክ የነበረው ሲሆን ወደ ሀዋሳ ተመላሽ የነበረ ነውም ነው የተባለው። በደቡብ ኢትዮጵያ ክልል የማርበርግ ቫይረስ በሽታ መከሰቱን በላቦራቶሪ ምርመራ መረጋገጡን መግለጹን ያስታወሱት እንግዲህ ሚኒስትሯ እስካሁን ድረስ 73 የተጠረጠሩ ሰዎች ምርመራ የተደረገላቸው መሆኑን ገልጸዋል። ከነዚህም ስድስቱ ታማሚዎች ሕይወታቸው በቫይረሱ ያለፈ መሆኑን በኢትዮጵያ ሕብረተሰብ ኢንስቲትዩት ሪፍረንስ ራል ላቦራቶሪ የተረጋገጠ ሲሆን አምስቱ ደግሞ ሕክምና እየተደረገላቸው እንደሚገኝና እስካሁን 349 ሰዎች ንክክ ያላቸው በመሆኑ ክትትል እየተደረገላቸው ሲሆን 119 ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ነው የገለጹት የጤና ሚኒስትር ዶክተር መቅደስ ዳባ። በቫይረሱ ሕይወታቸውን ላጡ ወገኖች የተሰማቸውን ሀዘን በ መግለጽ ለቤተሰቦቻቸውና ለወዳጅ ዘመዶቻቸውም መጽናናትን ተመኝተዋል። ለታማሚዎችም የተሻለ ሕክምና ለመስጠት ይቻል ዘንድ ከዚህ በፊት ወረርሽኙ ተከስቶባቸው ከነበረው ሀገራት ጋር የልምድ ልውውጥ በማድረግና ልምድ በመቅሰም ከዚህ በፊት ተሞክረው ጥሩ ውጤት ያስገኙ መድኃኒቶችና ና ክትባቶችንም በመለየትና ና ወደ ሀገር ውስጥ በማስገባት ለታካሚዎች ተደራሽ በማድረግ ላይ እንደሚገኙም ዶክተር መቅደስ ተናግረዋል።